ፀደይ ከውጭ ወጥታ ስትመለስ የገጫት ልጅ ና ወድቃ ስልክሽን ስጭኝ እንተዋወቅ ብሏት ስለነበረ እጅግ በጣም ደስ ብሏታል። ፀደይ ያን ልጅ በመታወቋ በጣም ደስተኛ ናት። እናም እንገናኝ ብሎ ቀጥሯቱም ስለነበር በምን ምክንያት መውጣት እንዳለባት ግራ ስለገባት፣ አይ እናም እቤት ትመጣና ኪችን ስራ እየሰራች እያለ ብቻዋን ትስቃለች፣ ታወራለች እናም ሉል ቀስ ብሎ ይገባና ያያታል ሉል ሲያያት እየሳቀች ደስ የሚል ፊት አላት ደግሞ ብቻዋን ታወራለች ትስቃለችም ግራ ተጋብቶ ቆሞ በደንብ አተኩሮ ያያታል ፀደይ ግን መሳቋና ማውራቷ አላቋረጠችም ልጅቷ ወይ ስልክ አታወራ ወይ ሰው የለ ካጠገቧ ምን ሆና ነው እንደዚህ የምትሆነው እያለ ሉልም ግራ ተጋብቶ በመገረም ያያታል ፀደይም ግራ በሚያጋባ መልኩ ብቻዋን መሳቅና ማውራት ጀምራለች እናም ቀስ ብሎ ሉል ይሄድና እንዴ ዛሬ ደግሞ እንዴት ነው ደስ ብሎሻል ብቻሽን ትስቂያለሽ ታወሪያለሽ ምንድን ነው ሲላት እንዴ ሳኩኝ እንዴ አወራሁኝ እንዴ ወይኔ ጉዴ ፈላ በቃ እኔ አንቺ ለምን እንደሆነ አላውቅም ደስ ብሎኛል እናም ለዛ ነው የምስቀው ደስ ስላለኝ እኮ ነው ሉል ስትለው፣ አይ ደስ ስላለሽ ደስ ብሎኛል፣ ግን ምክንያቱም ባውቀው ደስ ይለኛል ሲላት፣ አንተ ደግሞ ምክንያቱ ምን ያደርግልሃል? ዝም በል በቃ፣ ደስ ሳለኝ ዝም ብሎ እንደዚሁ ስትለው፣ አይ ጥሩ ነው። እኔ እምልሽ በእም ምንድን ነው እምትለኝ? ይኸውልህ ሉል አንድ ነገር ልንገርህ፣ ዝም ብለህ እየመጣ ከኔ ጋር አትሁን ምክንያቱም ጋሼ ካወቀ ጥሩ አይመጣም፣ ስትለው ፋንቱም ካየሽ ጥሩ አይደለም፣ ስለዚህ ይውልክ እኔ ጋር እኔ ባለውበት ቦታ አትምጣ ትለዋለች። ሉል በጣም ይናደዳል። እናሻውን የምትስቂበትን ምክንያት ላለመናገር ነው ሲላት፣ አይ ሱቅጄ ስመጣ የሆነ ልጅ እየተጣደፈ ሲሄድ ይገፈትረኝና እወድቃለሁ። እናም ተመልሶ መጥቶ የወድፌስታሊን ያንሳልኝ እና ላንሳሽ ሲለኝ እንዲህ መጀመሪያ ለመንገፈተርከኝ ብዬ ስጠይቀው ይቅርታ በችኮላ ነው አለኝ እና የልጁ አገፈታተሩ የኔ አወዳደቅ እኮ ነው የሚያስቀኝ፣ ስትለው እንዲህ እኮ ማነው እሱ? ልጁ ምንድን ነው ማነው? ወዴት ነው ሲላት እና ዝም ብለሽ ለቀቅሽው? ህ ታደ ምን ማድረግ አለብኝ? በስህተት ስለሆነ እኮ ነው። ሉል ደግሞ እንደ ዝም ብለ መጠራጠር ስትወድ ስትለው በጣም ይናደድና ሉል እሺ ይልና ጥሏት ወደ መኝታ ቤት ሄዳል። መኝታ ቤት ከሄደ በኋላ በጣም ተናዶ ስለነበር ቆይ እኔ የምለው የልጁን ሰውነት የልጁን ግርማ ሞገሱን የምትነግረኝ እኔ በምናንሸኝ ነው? እኔ ከማን አንሳለው? ቆይ እኔ በቂ ሰውነት አይደለም ያለኝ? እኔ ወፍራም አይደለሁም? እኔ አይበቃኝም እንዴ? ቆይ ለምንድን ነው እኔ ለእሷ አልታያትም ማለት ነው ሲል ሉል በንዴት ይናገራል። ብቻውን በሩን ዘግቶ መስታወቱንም በቦክስ እያለ እናም ቆይ፣ ለምንድን ነው ግን ጸዴ ግን ምን እየሆነች ነው? ለምንድን ነው እኔ ማልታያት እዚህ ጋር እየወደድኳት እያፈቅርኳት እሷ ሌላ ሰው ልትወድ ልታፈቅር፣ በፍጹም አይሆንም። ይልና እንደገና መስኮቱን ይዘጋና መኝታ ቤቱ ሂዶ ይቆጭ ይላል። በመሀል አባቱ ይመጣና በር ሲያንኳኳ ግቡ አለው። ሲል አባቱም ይገቡና ይገባና፣ እንዴ ምን ነው ልጅ ይሉል ሲለው፣ አይ ምንም፣ ዝም ብዬ ነው ዝም ብዬ በቃ እኮ ሽም ነው የተናደርከው ተናደሃል እኮ ይታወቅብሃል፣ ፊት ላይ ራሱ ይነበባል ሲለው፣ አዎ ተንንጃ፣ ምን እንደሆንኩ አላውቅም አባዬ። ዝም ብዬ ነው በቃ፣ ዝም ብዬ ነው፣ ምንም አልሆንኩም አልኩ እኮ ሲለው፣ እንዴ ታዲያ ሰው ዝም ብሎ እንዴት እንደዚህ ይሆናል? ሲል አባትም ይስቅበታል። በቃ ዝም ብሎ የሆነ ነገር የለም፣ በቃ ቤት ቁጭ ብዬ መዋሌ ምናምን አስጠላኝ፣ ለዛ እኮ ነው አባዬ ይለዋል። አባቱም ገርሞት ቤት ተቀምጬ አልኩኝ በሚለው ቃላት ይስቃል። እንዴ አባዬ አሁን የሚያስቅ ነው እንዴ? ሲለው አይ አይደለም። ብቻ አሁን ለማንኛውም እሺ፣ አሁን ተነስ ወደ ሳሎን እንሄድና ራት እንብላ ይለዋል። እሺ በቃ ሂዳ አባ እየመጣሁ ሲለው፣ እሺ በቃ ና በል ይለውና ይሄዳል። ቆይ ሁሉም ሰው የሚስቅብኝ ለምንድን ነው? ቆይ እኔ ግን እንዴት ነው መሆን ያለብኝ ሲል ሉል በጣም ተናዷል። እናም በዛም መሀል ጸደይ እናቷን ትሄድና እማዬ ስትላት፣ ወይ አለቻት። ሳሎን ቁጭ ብላ ስለነበረ እማዬ፣ የሆነ ነገር ልጠይቅሽ ነው፣ ግን እንዳትቀየሚኝ፣ የሚያስቆጣሽ ነገር ከሆነ ደግሞ አይሆንም በይኝና እንዳታኮርፊኝ ስትላት፣ ወይ ልጄ፣ ምንም ይሁን ምንም ችግር የለውም ንገሪኝ፣ ምንድን ነው ስትላት፣ ጸደይ ለመናገር ፈራ ተባያለች ነበረ። እማዬ፣ ትምህርቴን ካቆምኩበት መቀጠል እፈልጋለሁ እናም የማታ መማር ፈልጋለሁ ግን ስራዬን ሰርቼ ስጨርስ፣ ማለት እና ጋሽ እሺ የሚል ይመስልሻል እማዬ ስትላት፣ ፋንቱ በጣም ደስ ይላታል ትምህርቴን እማራለሁ ስላለቻት በጣም ደስ ብሏታል። እንት ጸድዬ፣ አንቺ ተምረሽ ምንም ችግር የለውም ስለ ትምህርት መማርና ለመማርሽ እኔ አመቻችልሻለሁ አንቺ ብቻ ለመማር ፍላጎት ይኑርሽ እንጂ ስትላት፣ አሁን የማካቋረጥኩበት መቀጠል ፈልጋለሁ እማዬ፣ ትምህርቴን መማር ፈልጋለሁ ትላታለች። ፋንቱም በጣም ደስ ብሏት ምንም ችግር የለውም፣ በእኔ ይሁንብሽ፣ እሱን እኔ ጠይቅልሽና እነግርሻለሁ። እንዲሁም የቀን ከሉል ጋር አብራችሁ ሄዳችሁ ትመጣላችሁ ትላታለች። በጣም ደስ ብሏት እናቷን አቅፋ ከሳመቻት በኋላ በቃሽን ያሁን ስራዬ ልስራ ትልና ፀደይ ወደ ኬችን ትሄዳለች። ፋንቱም በአጋጣሚ መኝታ ቤት ቁጭ ብላ ነበረና ከመኝታ ቤት ወጥታ ወደ ሳሎን ትመጣለች። በዛም አጋጣሚ ተፈሪ ይመጣል። ተፈሪ ሲመጣ፣ እንዴ እንዴት ዋልሽ እናቴ ሲል እግዚአብሔር ይመስገን ደህና ዋልክ ወይ ትልና ሰላም ካለችው በኋላ እስኪ ቁጭ በል የት ደኖ ልጆቹ? ፀደይም ወደ ኪች እናት መሰለኝ፣ ሉልም እዛው መኝታ ቤቱ ነው ያለው ትለዋለች። እሺ እና ደህና ነሽ አንቺ ሲላት፣ እኔ ደህና ነኝ እግዚአብሔር ይመስገን ሰላም ነኝ። እስኪ ቁጭ በል የሆነ ነገር ልጠይቅ ፈልጋለሁ ስትለው፣ እሺ ምንድን ነው ጠይቅኝ። ያው እርግጠኛ ነኝ ደስ ይልሃል ብዬ አስባለሁ፣ ግን ደግሞ ያው የቤተሰባችን አካል እንደ መሆኗ መጠን ፀደይ ትምህርት መማር ትፈልጋለች ትለዋለች። እሱም ታዲያ ምን ችግር አለው ትማራ፣ ምን ችግር አለው ሲል እውነትህን ነው ስትለው በጣም ነው ደስ ያላት። እና ግን የእውነት ፋንቱ እንደዚህ መሆንሽ በጣም ደስ ብሎኛል። ይህ እውነት እሷንም፣ ራሱ እንደ ልጅሽ አይተሽ ትምህርቷን እንድትማር ስላደረግሽ አመሰግንሻለሁ፣ የእኔ ውድ፣ በጣም ነው የማመሰግንሽ። ግን ደግሞ ላንችስ ብቻሽን ሲላት፣ ችግር የለውም ስራዋን ሰርታ ጨርሳ ስለምትሄድ ለእኔ ትለዋለች።